ሰላም ጤና ይስጥልኝ። እንዴት ናችሁ የዩቲዩብ ተከታታዮቼ? በዛሬው ዕለት የአዲሱን የመንግስት የደሞዝ ጭማሪ የሚያብራራውን ሀሳብ ይዤላችሁ መጥቻለሁ። የደሞዝ ጭማሪው እንዴት ነው? በምን አይነት መልኩ ነው የሚሰጠው? ዝቅተኛው ጭማሪ ስንት ነው? ከፍተኛው ጭማሪ ስንት ነው የሚለውን በፐርሰንትም፣ ያው የአዲሱን የደሞዝ ልኬትም፣ ነባሩን አንድ ላይ በማነጻጸር አሳያችኋለሁ። ለምሳሌ ነባር ደሞዛችሁ 476 የነበረ ሰዎች በአዲስ ደሞዙ ስኬል መሰረት 6000 ይሆንላችኋል ማለት ነው ማለት ነው። ይህ ማለት የ1240 ብር ለወጣለው ማለት ነው። በፐርሰንት ሲታሰብ 26 ፐርሰንት ጭማሪ ይሆናል ማለት ነው። እጃችሁ ላይ 4820 ጥሬ ገንዘብ ይገባል ወይም ኔት ፔይ የሚባለው ማለት ነው። በሌላ መልኩ ደግሞ ለምሳሌ 4929 ብር ደሞስተኛ ስተኛ የነባራችሁ ሰዎች በአዲሱ የደሞዝ ስኬል መሰረት 6213 ይሆንላቸዋል ማለት ነው። ይህ ማለት ከመጀመሪያችሁ ደሞዝ ጋር የ1284 ብር ለውጥ አለው ወይም ደግሞ የ26 ፐርሰንት ጭማሪ ያለው ማለት ነው። ኔት ክፍያችሁ 4973 ይሆናል። በከፍተኛ ደረጃ ጭማሪ የተደረገው ያው እንግዲህ የጣራው ከፍተኛ የሚያሳየው 21491 ብር ደሞስተኛ የሆነ ሰው ወደ 39 ሺህ ብር ከፍ ብሏል ማለት ነው። ይህ ማለት በመጀመሪያውና በአሁኑ ጭማሪ መካከል የ17509 ብር ለውጥ አለ ማለት ነው። በፐርሰንቴጅ ሲታሰብ 81 ፐርሰንት ያው ጭማሪ ተደርጎለታል። ይህ ማለት እጁ ላይ የሚገባው ግን 24280 ብር መሆኑ መታወቅ አለበት። ይህ ማለት እንግዲህ በመስከረም ወርት ጀምሮ ይሰጣል እየተባለ እየተጠበቀ ነው የሚገኘው ነገር ግን አንዳንድ የመንግስት መስሪያ ቤቶች ያው እንደሚሉት ከሆነ ደሞዙ መስከረም ላይ ላይደርስ ይችላል። ያው በጥቅምት ላይ አንድ ላይ የመስከረምንና የጥቅምትን አንድ ላይ አድርገን እንከፍላለን የሚል አይነት ወሬ ነው እየተሰራ ያለው እየተወራ ያለው። ስለዚህ ያው በአሁኑ ሙሉ ለሙሉ መቶ ፐርሰንት የደሞዝ ጭማሪ እናገኛለን ብላችሁ መጠበቅ ወይም መጓጓት አይጠበቅባችሁም ከጥቅምት ጀምሮ ሊሆን ይችላል ማለት ነው። ይህ የደሞዝ ጭማሪ ያን ያክል በሕይወታችን ላይ ለውጥ ያመጣል ማለት ሳይሆን ከኑሮ ውድነት አንጻር ያው በእቃዎች ላይ እየተደረገ ያለው ጭማሪ ከፍተኛ መሆኑ ይታወቃል። ነገር ግን እንደ በቃ እንደ ድጎማ እንዲሆን ተብሎ መንግስት ነው ይህን ነገር ያደረገው። መንግስት ገንዘብ የለኝም፣ ግን ሕዝቡ ከመንግስት ሰራተኝነት ወደ ሌላ ሀሳቡ እንዳይበተን ለማድረግ ብዬ ነው ያደረግኩት፣ እጄ ላይ ግን ገንዘብ የለም በማለት መግለጫ ሰጥቷል። ስለዚህ እንግዲህ ጥቅምት ላይ ደሞዛችሁን ማግኘት ትጀምራላችሁ ማለት ነው። መልካም የስራ ዘመን ይሁንላችሁ። አመሰግናለሁ። ሰብስክራይብ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። ሰላም ሁኑልኝ።